አንሸማቀቅም ስም፣ አንተ መናፍስት ላንተ መልስ ስንሰጥ እጅጉን ብንስቅም፣ ሙሐመድ በሚል ስም አንሸማቀቅም፣ ሙሐመድ ሰለላሁ ዓለይሂ ወሰለም አንሸማቀቅም። ዳሩ ግን እኛነን ለስምሁ ያልቆምነው ጠበቃ ሕያው አይደለንም፣ ሙታኖችንን በቃ ከክብሩ ላይ ዛሬም አልተከላከልንም። በተደጋጋሚ ተሰደብኩ አሁን ሰደበሁ ማህየው ሰደበሁ ደንቆሮ ስሙሁን በመጥፎ አነሳው ቆርቆሮ እጅግ ብዙ ነገር ሰምተናል ዘንድሮ። ካንቱ መከላከል ቀርቶ አለካ ድሮ ድሮ ያኔ ዛሬ ላይ ባየሁት ነገም በሚሆነው አንቱማ ውድ ነው ሁኛ ነን ሞት ነው ሙሐመድ ሰለላሁ ዐለይሂ ወሰለም እንኳንስ ላፍርብሁ ተወደሁ አታልቁም። ግን ደግሞ አሰደብነው እኛ እያለን በቁም። ግን ልንገርህ አንተ ከኛ ድክመት አንጻር ሙሉ ህጋቸውን ተግብረን ባናውቅም ምን አደብ ባይኖረን ወንጀል ላይ ከመውደቅ ባንጠነቀቅም ያዘዙንን ሁሉ የመተግበር ሞራል ባይኖረንም አቅም እንደ ሌሎች ሰዎች ንጹሃነን ብለን ባንመጻደቅም ወላሂ ልንገር ሙሀመድ በሚል ስም አንሸማቀቅም።

ሐሳን ለመሐመድ ግሩም ግጥም ጽፏል። ጦልሓ ለኢስላም ጅስሙ ተቆራርጧል። የኔ ትውልድ ግን ማደንዘዣ አውጧል። ይገርማል። ቢላል በስምሁ ላይ እምባውን አፍስሷል። የቢላል ዘሩ ግን ዛሬ አሞቱ ፈሷል። ይደንቃል፣ ይገርማል። አሰብኩት ይህን ጉድ ሰሃቦች ቢሰሙ ምን ዓይነት ተአምር እንደሚፈጽሙ አሰብኩት። አሁን ግን በሕይወት ይኖራል ሙስሊሙ ሙሐመድ ማለት ግን ከሰው ልጆች አልፎ ግንድ ያለቀሰለት፣ ታማኝነት ተብሎ ስሙ የወጣለት፣ ይሄ ነው ሙሐመድ የኔ ነብይ ማለት። ገባ ባታውቁት ነው እንጂ ግዙፍ ነው ይሄ ስም፣ ቃል አለው ከአምላኩ ዘላለም ላይ ከስም በደም ባጥንታችን በደማቅ ተጽፏል። ሙሐመድ በሚል ስም ጥላት ተሸንፏል። እናለህ አንሸማቀቅም